ሰው ማየት ያልቻል ሊሆን ነገር አለ። በቃ ሁሉም ነገር በቅርብ ይሆናል። እረ እባክሽ የባባልን ሳይንተ አይደል የምትወግሪኝ ነው። እየረሳሁት እኮ ነው። እና ምን አዲስ ነገር አለ? አዲስ ነገር ልነግርሽ መች ስልክ ታነሽ አለሽ አንቺ አዙዬ። ስራው በጣም በዝቶ እና ምንድን ነው ማሚት ያወራች እኮ ታዲያ፣ በእኛ ምን ይጠቅማል? ምን እያሉ እኮ ትኩረት ተፍ ነበር። ታውርታ ነበር አዙ አዙ ኧረ ተረጋጊ አዙ። ስራ ይዣለሁ። እሺ፣ ሌላ ነገር አለ? ምንድን ነው? ምንም ነገር አልረሳችም። ሁሉንም ነገር የምታደርገው አውቀዋለሁ። ቀድ ቀል የምሬን ነው። ጅእንዴ ቅድም ሁሉንም ነገር እንደምታስታውስ ነገሮች እና ደግሞ እኛንም እንደምታግዘኝ ነው የነገረችው። አዙ ርብቃ ላይ ያደረገችው ነገር በመሆኑ እንደቆጫትና አሁን ነገሮችን በእኛ በኩል ልታስተካክልላት እንደምትፈልግ ነው የነገረች እና ምን አሰብሽ? እኔማ ሁሉንም ነገር አውቃለሁ ስላለች ብታግዘናስ ይለኛል ስልሽ። አዙ፣ ሁኔቷ እንዴት ነው ማለት እንድናምናት ያደርጋል? አዎ። በዛ ላይ በዛ ላይ ምን አንቺ እዚህ እንደመጣሽነት ታውቃለች። ያመርሽ አዙ? አዎ። የዛን ቀን እናንተ ስታወሩ ሰምቼ ነው ላግዛችሁ የፈለግኩት አለች። እሺ አዙ መፈለግ አለብን። እሱም ያው ብልጥል ትሆንብን ፈልጋም ሊሆን ስለሚችል መጠንቀቅ ግድ ነው። አራሪች በቃ ልግባ። እኔ አጠገቤ እንዳለች እየተሰማኝ ነው። ወይዘሮ አልማስ ለበቀል እንደዚህ ጥግ ድረስ ትሄጃለሽ ብዬ አንድ ፍንቀት አስቤ ያላቅም። እኔ ስታጪ ዘርምን ዛሬን ፈልገሽ መጫወቻ ማድረግ ከቻልሽ እስኪ እናያለን በማን ሜዳ ማን እንደሚያሸንፍ በቀል እንዴት እንደሆነ በሌላ ሰው ሳይሆን በራስሽ አስተምርሻለሁ አጎቴ ምን ነው በሀሳብ አይ ቆይ ምን እያሰብክ ነበር ነው ያው የእናንተው ጉዳይ ነው አጎቴ አሁን ምንም እንዳያሳስበሽ እሺ የሚሆነውን ነገር እዛ ስንደርስ ቆይ ግን ወንድም ምን ያክል ታምናለሽ? አይ አጎቴ፣ እኔ በጭራሽ እሱን። አለ ያየሽበት ነገር አለ። ምንድነው? የቤቱን ዋና ፋይል ወሰደው እሱ ነው። እንዴት? የሆነ ሰዓት ጠይቆኝ ሰጠሁት። ጭራሽ አንቺ ልጅ የሰጠሽው? አጎቴ፣ አጎቴ፣ አታለሁኝ እኮ ነው። የፈለገ ቢያታልሽ፣ እንዴት ያለ አቤል ፍቃድ ፋይል አንስተሽ ትጨልሽ? አጎቴ፣ ፈልጊ እኮ አይደለም የሰጠሁት። ካልሰጠሁት አቤል እንደምታስር ሲነግረኝ ሰጠሁት እኔ እኮ እሱ እንዳይጎዳ ሳያቅ መከላከል ነበር ወይኔ ልጄ የዋህ ሆነሽ አገኘሁሽ የማን መጫወቻ ሆነሽ አይደል አጎቴ እኔም በራሴ በጣም አዚ ጥሩ እንግዲያውማ የቤቱ ስራ አጠቃላይ የሱ እጅ አለበት ማለት ነው ሊሆን ይችላል ሊሆን ይችላል አይደለም ነው እንጂ አይ እርግጠኛ ምን ሆኖ በደንብ ስናረጋግጥ ልጅ አቤል ግን ይሄን ያውቃል እንዴ አይ አልነገርሽም አዎ ለምንም ቡጤ ሁሉንም ነገር እኮ መስማት አለበት። አይ መጀመሪያ እኛ በደንብ እርግጠኛ መሆን አለብን። አይ በቃ እንደውም አንቺ ከፈራሽ ነው ይነግረዋሉ። አይ አይሆንም፣ ሳናጠራ ነግሬ ነው በኋላ እኛ እንዳሰብነው ካልሆነ በጣም ያዝንብኛል። ከዚህ በላይ ምንም ማረጋገጫ የለም፣ ግን አንቺ ካልሽ ይሁን። እውነቱን ማወቁ አይቀርም። አዎ አጎቴ፣ ግን በራሱ ጊዜ ይዋቅ። እሺ። ደግሞ ርችም ለማጣራት እየሞከረች ርች ማናት? ረሳት እንዴ? የልጅነት ጓደኛይን ያጭ ደግሞ ሽ እና ሬች ምንድነው? ዝንባሻ ኃይላት፣ ያጎቴ ስትቆላመጥ እኮ ስለምትወድ ነው። እና ግን እስከሁላ ላይ ናችሁ። አጎቴ በጥሩም በመጥፎ ጊዜ ያለችኝ እሷ ናት። ደስ ይላል። አሁን ምን እያገዘችሽ ነው? ከሰራተኛዋ ጋር ሆነው የሆነ ፋይል አግኝተዋል። ምን አይነት ፋይል? አይ አላወቀችውም። ትንሹ ስብስብ ነገር ነው ብላኛለች፣ ግን በሚያቅሰው እያጣራች ነው ጥሩ ሁሉም ነገር በጊዜ ያልቃል። ልጆቹ የት ናቸው? ውስጥ ናቸው። አረ፣ ወደዚህ አይመጡም? ተኝተዋል። ቢመጡም ደግሞ አስቀይሳለሁ። እርግጠኛ ነሽ ግን አይመጡም? አዎ ምንድን ነው አዙ? በስርዓት ይ ትልቅ ምን ላድርገው? ላስቀምጠው? አይ ባለፊት ስነት ፋይል አለ አይደለ? ከእሱ ጋር አንደ ያደርጉት ወዴት፣ ወዴት መውሰድ እንዳለባችሁ እራሱ ላይ ድራሻለ። እሺ፣ ግን የሚጠቅመን ነገር ነው። በጣም እያለቀ ማለት የርብቃ ህይወት ሙሉ ለሙሉ ያስተካከለ ማለት ነው።

አቤት፣ ቦስ ብር ማይ ሰጥቶሽ ከምንቀሰቀሳችሁ ብዬ እኮ በራሴ ብር ላምጣና